በምስራቅ ደንቢያና በጎንደር ዙሪያ ወረዳዎች የትጥቅ ትግልን አማራጭ አድርገው የቆዩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወታቸው ተመለሱም። ፋኖ አንድ ቀበሌ አልተቆጣጠም። እውነት ማውራት አለብን፣ ያን ደጋፊም ብንሆን ማለት ነው። አንድም ቀበሌ ኢትዮጵያ ውስጥ አልያዘም፣ ግን መንግስትን እጥላለሁ እያለ ነው። የፋኖ ኃይሎች ንጹሓንን ጨፍጭፈው ሲቪል ተቋማትን አውድመው እጃቸውን አጣጥፎ ተቀምጠው ወንጀላቸውን ጨምረው ማለት ለሞቱት ነፍስ ይማርልን፣ ላዘኑት መጽናት ሚስት ሊያሳኳቸው የበደሉትን ማህበረሰብ በሰላም አማራጭ ለመካስ ትጥቃቸውን ፈተው ወደ ማህበረሰቡ መቀላቀል የሚፈልጉ ኃይሎችን በአግባቡ የተቀበለ መሆኑን የጎንደር ከተማ አስተዳደር ፖሊስ መምሪያ አስታውቋል። የጀመርነው ትግል ህዝባችንን ያሰቃየ መሆኑን በመረዳታችን የመንግስትን የሰላም አማራጭ ተቀብለናል ይላሉ እስራ አለቃ ስራ ቀሽ በነበርኩበት ቦታ የጎንደር አርባ አራቱ ክፍለ ጦር ዘመቻ መምሪያ ኃላፊ ነው የነበርኩት። ስንወጣ የወጣንበት አላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ